ሰላም፣ ጤና ይስጥልኝ። የተወደዳችሁ ያለ አካዳሚ ቤተሰቦች እንደሰምታችኋል በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ አጫጭር ዓረፍተ ነገሮችን እንዴት አድርገን ማንበብና መጻፍ እንደምንችል እንዲሁም ደግሞ ለሕይወታችን ጠቃሚ የሆኑ ምክሮችንም ምክር አዘል ትምህርቶችንም በማጠቃለል ይዤላችሁ የመጣው ትምህርት ነው። ይህንን ትምህርት እስከመጨረሻው ከመጀመሪያው እስከ መጨረሻው ለመመልከት ሞክሩ። የዚህ ቻናል አዲስ የሆናችሁ ደግሞ ላይክ እና ሸር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ማንኛውም ይህንን ቻናል የሚመለከት ቪዲዮ ሁሉ ምናልባት አንድም ሁለትም ጥቅም ልታገኙበት ስለምትችሉ ማንኛውም የሚመለከተው ሁሉ ቪዲዮውን ላይክ እንዲሁም ሰብስክራይብ እያደረጋችሁ እለፉ እያልን ከወዲሁ እናሳስባለን። ምክንያቱም እናንተ ይህን ሰብስክራይብ ብታደርጉ ምንም የሚቀነስባችሁ ነገር ስለሌለ እኛ ደግሞ ሰብስክራይብ ባደረጋችሁ ቁጥር የኛ ቻናል ከፍ እያደገም ስለሚሄድ ብዙ ጥቅሞች እናገኝበታለን። ብዙ ተማሪዎችም እንዲማሩበት እና እንዲለወጡበት ይሆናል። ስለዚህ ሸር፣ እንዲሁም ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ነባር ቤተሰቦቻችንም ልክ እንደዛው ሁሌም ድጋፋችሁ ከጎናችን እንደሆነ እናውቃለን። ከዚህ በተጨማሪ ደግሞ አሁን ደግሞ ለየት ባለ ሁኔታ ያው እንድታበረታቱን እያልን ከወዲሁ እናሳስባለን። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል በኢሞ በዋትሳፕ በቴሌግራም በሌሎችም የሶሻል ሚዲያ አማራጮች ልታገኙን ትችላላችሁ ዛሬ ይዤላችሁ ወደ መጣሁት ትምህርት ቀጥታ ነው የሚሄደው ምንድን ነው የሚለው አጫጭር አረፍተ ነገሮችን እንዴት አድርገን ማንበብና መጻፍ እንችላለን መጀመሪያ እነዚህን አጫጭር አረፍተ ነገሮችን ለማንበብና ለመጻፍ መቅደም ያለበት ሁኔታ አለ ምንድን ነው እሱ መጀመሪያውኑ እያንዳንዱን ፊደላትን መለየት ይጠበቅብናል። ፊደላትን ነጣጥለን ማወቅ ይጠበቅብናል። ከዛ በመቀጠል ደግሞ ፊደላት የትኛው ቤተሰብ ናቸው፣ ከየትኛው ቤተሰብ የመጡ ናቸው፣ እነሱን ማየት ይጠበቅብናል። ከዛ በመቀጠል ደግሞ እነዛ ፊደላቶች ከየትኛው ቤተሰብ እንደመጡ ካወቅን ደግሞ ስንተኛ ድምፅ ናቸው፣ ወይም ምን አይነት ድምፅ አላቸው የሚለውን እያንዳንዱን መለየት ይጠበቅብናል። እነሱን ከለየን በኋላ ሰብሰብ አድርገን በአንድ ላይ አጣምረን ማንበብ ለማንበብ እንኳን በጣም የሚያስቸግረን ከሆነ ሁለቱን ባንድ ላይ የመጀመሪያ ስራችን ሁለቱን ባንድ ላይ አጣምረን ማንበብ ሊሆን ይችላል ማለት ነው። ለምሳሌ ሀገር የሚል ከሆነ መጀመሪያ ሀገ ሀገ ር የምትለን በመጨመር ረጋ ብለን እያንዳንዱን ማንበብ ይጠበቅብናል ማለት ነው። ፊደላት አገጣጥም ማንበብ በጣም የሚቸግረን ካላችሁ ካለን ደግሞ ረጋ ብለን ፊደላት ቃላት ምስረታ ያስተማርንበት ስላለ እሱንን ወደኋላ መለስ ብላችሁ ማየት ትችላላችሁ። ከመጀመሪያ እስከ መጨረሻው እያንዳንዱን የቃላት ምስረታ ሰፋ ባለ ሁኔታ ያስተማርኩበት ቪዲዮ ስላለ እሱም ማየት ይቻላል ይሄ ደግሞ ከቃላት ከፍ ብሎ አረፍተ ነገር አረፍተ ነገር ሙሉ ትርጉም የሚሰጡ አረፍተ ነገሮችን ነው እዚ ጋ ይዤላችሁ የመጣሁት ቀጥታ ወደ ትምህርቱ እንሂድ እስኪ የትምህርት ዋናው ይቅርታ ፈጠንኩባችሁ መሰለኝ እስኪ ረጋ ብዬ ላንብብላችሁ የ ትምህርት ምን ይላል የትምህርት የትምህርት ብዙዎቻችን የትምህርት ስንል የትምህርት መምንለው ህ ምትለዋን አናስገባትም። ይቺ መቅረት የሌለባት ፊደል ስለሆነች አብራችሁ አስገብታችሁ ጻፎት ስትጽፉ የ ት ም ህ ር ት ዋ ና ው የትምህርት ዋናው አ ላ ማ ው አላማው ስብ እ ና ን ስብእናን ስብእናን ለማዳበር ለማዳበር ነው ለማዳበር ነው። በአንድ ላይ ምን ይላል? የትምህርት ዋናው ዓላማው ስብእናን ለማዳበር ነው። ብዙዎቻችን እንዲሁ ቃላትን ለመለየት ብቻ ፊደላትን ለማወቅ ብቻ እንማረዋለን። ነገር ግን ትምህርት ከፍ እያለ በሄደ ቁጥር ስብህናችን ሁሉ እያደገ ነው የሚሄደው። የአእምሮ ምንድን ነው፣ የአስተሳሰብ ለውጥ ሁሉ እናመጣበታለን ብዙ ነገር። ትናንት ያሳለፍናቸውን ታሪኮች ወደኋላ ትተን ወደ አዲስ መንገድ እንድንሄድ ያደርገናል። ስለዚህ ትምህርት ፊደል መቁጠር ብቻ አይደለም። ትምህርት ማንበብ ብቻ አይደለም። ትምህርት መጻፍ ብቻ አይደለም። ትልቁ ዋናው ዓላማው ምንድን ነው? ያስተሳሰብ ለውጥ ማምጣት ነው። ያስተሳሰብ ለውጥ ማምጣት ነው። ሰብእናን ማሳደግ ወይም ማዳበር ነው። ሰብእናን ማሳደግ ወይም ማዳበር ነው። ስለዚህ ትምህርት ግዴታ ማንበብና መጻፍ ወይም መናገር ሌሎች ብቻ አይደሉም ማለት ነው። ትልቅ ዓላማ አለው። ስለዚህ አሁን እናንተ ገና ማንበብና መጻፍ ላይ ያላችሁ ተማሪዎች ትልቅ ትልቅ ውጤት ስለሚጠብቃችሁ አሁንም በትዕግስት ለመማር ሞክሩ። ቪዲዮውን እስከ መጨረሻ ለማየት ሞክሩ። ይጠቅማችኋል። አንድን ነገር አ ን ድ ን አንድን ነ ገ ር ነገር ደጋግሞ ደጋግሞ

አንድን ነገር ደጋግሞ በማድረግ የተለየ ውጤት አትጠብቅ፣ አይገኝም። ምክንያቱም ምንድን ነው እዚህ ጋር አንድን ነገር ደጋግመን ደጋግመን ባደረግነው ቁጥር ትናንት ያገኘውን ውጤት ነው የሚያደርገው እናገኝ። ከዛ ውጭ ግን የተለየ ነገር ልናገኝ አንችልም። ስለዚህ የተለየ ነገር መንፈልግ ከሆነ የተለየ ነገር መስራት ይኖርበታል። ሊ ና ድ ል ህ ሊ ና ድ ሊናድልህ ያ ልቻ ለን ያልቻለን ነገር ነገር በትግ ስትህ በትግስትህ ቀላል ቀላል ማድ ረግ ማድረግ ትችላለህ ትችላለህ ሊናድልህ ያልቻለውን ነገር በትዕግስትህ ቀለል ወይም ቀላል ማድረግ ትችላለህ። ብዙዎቻችን ነገሮቹን ትዕግስት በማጣት እንዲበላሹ እናደርጋቸዋለን። ነገር ግን ማንኛውም ነገር በትዕግስት ከጠበቅ ነው እማንችለውና የማይለወጥ በዚህ ዓለም ላይ የለም። ማንችለውና የማይለወጥ ነገር በዚህ ዓለም ላይ የለም። አንዳንዶቻችን ዩቲዩብ ላይ ገብተን እንኳን ለመማር ፈልገን ለንዶ ለአንድ ደቂቃ ወይም ለሁለት ደቂቃ እናየውና አልተመቸንም፣ ጥለን ነው እንሄዳለን። የሆነ ስራ መስራት ፈልገን ለተወሰነ ደቂቃ ወይም ለተወሰነ ሰዓት እንሞክረዋለን። የተወሰነ ሞራት እንሞክረዋለን። ብዙ ገንዘብ እንደምጠብቀው አላገኘም፣ ትተውት ሄዳለን። አይደለም፣ ለማንኛውም ነገር ትዕግስት ያስፈልገዋል። ትግስት መጨረሻዋ ፍሬዋ ጣፋጭ ነው የሚሆነው። ከዛ ውጭ ግን ፍጥነት ሁሌም እንዳበላሸብን ነው የሚኖረው። ስለዚህ ማንኛውም በተለይ ተማሪዎች መማር የምትፈልጉ እንዴት አርየ ነው መማረው እንዴት ዛሬ ህን ያል ካላነበብኩ እያላችሁ በጣም አምሯችሁ የምታሳምኑ ልጆች ካላችሁ ከወዲሁ ራሳችሁን ዝግጁ አድርጉ። ትግስተኛ ለመሆን ሞክሩ። ትግስተኛ ከሆናችሁ ምንም የማይቀየር ነገር የለም። በአጭር ጊዜ ማንበብ እና መጻፍ እንድትችሉ የማድረግ ሁኔታ የራሳቸው የትዕግስት ማጣት እና የትዕግስት የማግኘት ልዩነት ብቻ ነው እንጂ ማንኛውም ሰው ማሰብ አእምሮ አለው። ማንኛውም ሰው ማንበብ ይችላል። ማንኛውም ሰው መጻፍ ይችላል። ልዩነታችን ምንድን ነው? ትናንት ቀድሞባቸው የሄዱ ልጆች ትዕግስት ስላላቸው ብቻ ነው። ከዛ ውጭ ምንም ልዩነት የለውም። ስለዚህ በማንኛውም ስራ ላይ ትዕግስት ያስፈልገናል ማለት ነው። ጭ ን ቅላትን ጭንቅላትን ጭንቅላትን ከማ ስ ተ ማ ር ከማስተማር ል ብን ልብን ማ ስ ተ ማ ር ማስተማር ይ ቀ ድ ማ ል ይቀድማል ጭንቅላትን ከማስተማር ልብን ማስተማር ይቀድማል። ይሄ ደግሞ እንዴት ነው ልትሉ ትችላላችሁ። ብዙዎቻችን ዕውቀት አለን፣ እንደው በጣም ነፍ ዕውቀት አለን፣ ግን ውስጣችን ባዶ ነው። ውስጣችን ባዶ ነው። ለምን በሉ። ማወቅ ፊደል መቁጠር አይደለም። ማወቅ ኢንጂነር መሆን አይደለም። ማወቅ ማስተሬት መኖሩ አይደለም። ትልቁ ነገር ማወቅ ማለት ወይም የተማረ ነው ማለት ሰዎችን እኩል የሚያይ ሰዎችን በኩል አይን መመልከት የሚችል ሰዎችን ከሰው በላይ አድርጎ ራሱን ከሰው በታች አድርጎ ዝቅ አድርጎ መኖር የሚችል ሰው ይህ ትክክለኛ የተማረ ሰው ነው። ከዛ ውጭ ግን ፊደል መቁጠር አዋቂነት ሊያስብለው አይችልም። ፊደል መቁጠር ዲግሪ አለው ሊያስብለው አይችልም። ስለዚህ ማስተማር ያለብን ውስጣችንን ስብናችን ወይም ልባችንን ነው እንጂ ጭንቅላታችን አይደለም። ጭንቅላት የሚታዘዘው ከልብ ነው። ስለዚህ ከልባችን የሆነ ነገር ካላደረግ ነው ወይም ካልያዝ ነው ከልባችን ካልሰራንበት ጭንቅላት መማር ሁሉ ብቻ ትርፍ የለውም ማለት ነው። ሁሉን ሁሉም ሀ ይ ማ ኖ ቶ ች ሃይማኖቶች ጥበብና ጥበብና ሳ ይ ን ስ ሳይንስ የአንድ ድ የአንድ ዛፍ ዛፍ ቅር ንጫፎች ቅርንጫፎች ናቸው ናቸው ናቸው። ሁሉም ሃይማኖቶች ጥበብና ሳይንስ የአንድ ዛፍ ቅርንጫፎች ናቸው የአንድ ዛፍ ቅርንጫፎች ናቸው። መማር መማር ከፈለግህ ከፈለግ ቀናቶች ቀናቶች ሁሉ ሁሉ አ ስ ተ ማ ሪይ አስተማሪ ናቸው ና ቸ ው ቀድመ ህ ቀድመህ እራስ ህን ራስህን አሳምን አሳምን መማር ከፈለግህ ቀናቶች ሁሉ አስተማሪ ናቸው። ቀድመህ ራስህን አሳምን። የመጀመሪያ ስራችን ምንድን ነው? ራሳችን ለመማር ዝግጁ ማድረግ፣ ለመማር ፍላጎት እንዲኖረን ሙሉ ለሙሉ ራሳችን ማሳመን። ከዛ በተረፈ ያለው አስተማሪዎች በዙሪያችን በጣም ከበውናል። በጣም ብዙ አይነት አስተማሪዎች አሉ፣ ለሕይወታችን መለወጥ የሚችሉ ፊደላትን፣ ቃላትን ማስተማር የሚችሉ እንድናወራ፣ እንድናገር ማድረግ የሚችሉ እንደው በጣም ብዙ አይነት አስተማሪዎች በዙሪያችን አሉ። እኛ ችግራችን ምንድን ነው? በራችን መክፈት። መጀመሪያ በራችን ንክፈትላቸው ማንኛውም ማስተማሪ እናንተን ለማስተማር ዝግጁ ነው። ቀናቶች ኢብን ቀናቶች እናንተን ያስተምሯቸዋል። ማንኛውም እንደ ቤት ቁጭ ያላቸው እቃዎች ሁሉ እናንተን ያስተምራሉ፣ እኛን ያስተምራሉ። ስለዚህ መጀመሪያ የመማር ፍላጎታችን በራችን ስንከፍተው ሁሉም ነገር እውቀቶች ሰብሰብ ብሎ ይገባሉ ማለት ነው። ስለዚህ ማንኛውም ነገር እናንተ ለማድረግ ፍላጎት ሊኖራችሁ ይገባል። ለትምህርትም ሆነ ለማንኛውም ነገር ፍላጎት ካለን በቅርብ ጊዜ ማንበብ መጽሐፍ መለወጥ እንችላለን። ይሄ ግልጽ ም እንደተመቻችሁ ተስፋ አድርጋለሁ። በድጋሚ የዚህ ቻናል አዲስ የሆናችሁ ላይክ፣ ሸር እንዲሁም ሰብስክራይብ ማድረጋችሁ እንዳይረሳ። ነባር ቤተሰቦቻችን ደግሞ ላይክ እና ሸር እያደረጋችሁ ለሁሉም አዳርሱ። በዚህ አጋጣሚ ደግሞ ቴሌግራም ግሩፕ አለ። ከዚህ ላይ ይህንን ቪዲዮ እየጻፋችሁ ቴሌግራም ግሩፕ ላይ አስቀምጡልኝ። ስህተታችሁን እያረምኩ አስቀምጥላችኋለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም ልታናግሩን ትችላላችሁ። እናንተን በአጭር ጊዜ ብቻ አማርኛ፣ እንዲሁም እንግሊዝኛ፣ ሂሳብ በአጭር ጊዜ እንድትለወጡ እና እንድትችሉ ሙሉ ለሙሉ በሶስት ወር እንድትችሉ እናደርጋለን። ምናልባት የሰው ልጅ የተለያየ አቅም ስላለው ከሶስት ወር እስከ አራት ወር ባሉት ጊዜያት ብቻ አማርኛን አቀላጥፋችሁ እንድታነቡና እንድጽፉ እናደርጋለን። አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ።